ድ ፕሮጀክትን ኢምፕልመንት ስናደርግ ነው የኖርነው። ኢዱኬሽንን ኢምፕልመንት ስናደርግ ነው የኖርነው። ወተር ሳኒቴሽን ና ሃይጂን በሚባለው ከ30 በላይ ስፕሪንግ ዲቨሎፕመንቶችን አድርገናል። የጤና የትምህርት እና የፐብሊክ የሚባሉ ላትሪኖችን 15 ገንብተናል። ከዚህ በተረፈ ማዘርስ አንድ ቺልድረን ዋርድ ወይም ደግሞ የእናቶች ና የህፃናት ጤና አጠባበቅ ጣቢያ የሚባሉ በጃርሶ ከተማ ና በዚታች አንድ ቀበሌ ላይ ሁለት ብሎኮችን ገንብተናል ማለት ነው። ከዚህ ውስጥ የሚሰራው ትልቁ ሴቪንግ ፎር ትራንስፎርሜሽን ይባላል። እዚህ ውስጥ አንድ የሚንሠራው ስራ 889 አባወራዎችን በዚህ ሴቪንግ ግሩፕ ውስጥ ኦርጋናይዝ አድርጌናል። ሶስተኛው ፕሮጀክታችን ኤዱኬሽን ነው። በኢዱኬሽን ደግሞ አሁን የሚታዩትን ትምህርት ቤት የሚመስሉ አዲሽናል ስኩል ብሎክስን ግንባታ ለምሳሌ ስምንት ስኩል ብሎኮችን ገንብተናል። እዚህ ስድስት ሌላ ትምህርት ቤት ላይ ሁለት

ይህ ድርጅት ይሄን ትምህርት ቤት እዚህ ከመገንባቱ በፊት ልጆቻችን ወዲያማዶ ሄደው ነበር የሚማሩት። እንደዛም ሆኖ ደህና መቀመጫ ላይ ተቀምጠው አልነበረም የሚማሩት። ኩርሲ እንኳን አልነበራቸውም። ድንጋይ ላይ ተቀምጠው ነበር የሚማሩት። ምንም እንኳን በልጅነቴ ርቀት ቢኖረውም ትምህርት ቤት የነበረ ቢሆንም ሴት ተምራ የትም አትደርስም ብለው ነበር ከትምህርት ቤት ያስቀሩኝ። ለዚህ ነው ሁሉም ልጆቼ የትምህርት ብርሃን እንዲያገኙ ያደረግኩት። የተሰጡት ስልጠናዎች ደግሞ ከቤተሰብ ወደ ልጆች የሚተላለፉ እጅግ ድንቅ የሆኑ ስልጠናዎች ናቸው። ሐኪም ጋራ ለሐረር እና ለዚህ አካባቢ የዋተር ሪቻርጅንግ ዞን ተብሎ ነው የሚታወቀው። የሰራ ነው ሌቭል ስትራክቸሮች ነው ግራውንድ ዋተራችን ላይ ሪቻርጅ ውሃውን የማቆየት ስራ መስራት መቻል አለብን በሚል ነው። ይሄ ዲክላይኒንግ ግራውንድ ዋተር የዋናው እንትን የሆነው 45600 ሜትር ኪዩብ ውሃ በዚህ ውስጥ ወደ አንደርግራውንድ ውስጥ ያስገባንበት ሁኔታ አለ። ዲርኤ አራትም ፕሮግራሞች ላይ ይሰራል። ትልቁና ከ2013 እንደ አውሮፓን አቆጣጠር እየሰራን ያለነው ያለ ነው ትምህርት ላይ ፎከስ የሚያደርግ ኢትዮጵያን ሶሻል አካውንታቢሊቲ ፕሮግራም እንሰራለን። ሁለተኛ ፕሮግራም ቻይልድ ዌልፌር ዲቨሎፕመንት ፕሮግራም የሚል ነው። በስፋት የምንሰራው ሆም ቤዝድ የምንለው ምንድን ነው፣ እዚያው ፋሚሊ ጋር ነው የምንረዳችው። በጣም ትልቅ ፕሮጀክት ነው። በዶነሩ ጋር ተስማምተን 28 ዩሮ ነው በወር የሚሰጣቸው። ሶስተኛ ፕሮግራም ዎተር ኤንድ ሄልዝ ፕሮግራም ነው። የመጨረሻ ፕሮግራማችን ላይቭሊሁድ ኤንድ ፉድ ሲኩሪቲ ፕሮግራም የሚለው ነው። ድርጅቱን በጣም አመሰግናለሁ። በጣም ተለውጠናል። በጣም የወደቀን ነበርን፣ አሁን ተነስናል። በደምብ ልጆች እየተማሩ ነው። የተማሩትም አሁን እየረዱኝ ነው። ስራ ይዘውልኛል። ለደብላለን ድርጅቱ ብርም ይሰጡናል። ትምህርት ጊዜ ሲሆን ደግሞ ኡኒፎርም መገዛበት ገንዘቡ እንተምናል ፊት ስንጀምር እስከ ስምንት መቶ ብር ነው። እያደገ ሲመጣ እስከ አራት ሺህ መቶ ገብቷል። አምስት መቶ እንቆጥባለን አራት ሺህ ብር ያወጣል እነዚህ ስራዎች እኔ በአብዛኛው ሙሉ በሙሉ ባልልም አብዛኞቹ የታሰበላቸውን ዓላማ የሚመቱ ህዝብን በቀጥታ የሚጠቅሙ እንደሆኑ ለመመልከት ችያለሁ። እንግዲህ በሁለት መልኩ ብናየው አንዳንዶቹ ትንሽ የፋይናንሻል ሪፖርታቸው ገነን ያሉ ነገር ግን በአፈጻጸም ስታያቸው ደግሞ ያ ነገር ያን ያክል ገንዘብ ይወጣበታሉ ብለህ እንድጠይቅ የሚያደርጉ አሉ። ከዛ ውጭ ደግሞ በመሰረታዊነት በሀገር ውስጥ ያሉ በውጭ ያሉ ከመንግስትና እርስ በእርሳቸውን በመረዳዳት መሰረታዊ ለውጥ የሚያመጡ ስራዎችን የሰሩን ድርጅቶችን አይተናል። መጀመሪያ በሁሌ ክላስ ነው የተጀመረው። እንደ ድንገት ዲያርያ ድርጅት እዚህ ትምህርት ቤት መጥቶ ክላስ ገብቶ አስተማሪውን ክላሱን፣ ብላክቦርድን በሁለት ቦታ ካፍሎ እያስተማረ ባለበት ሁኔታ መጥቶ አይቱን አዩና፣ የዛኔ ነው በዛ ድርጅት መልክ ነው ይህ ትምህርት ቤት የተሰራው። የክላስ ችግርም አለው፣ የሽንት ቤት ችግር፣ የተማሪዎች የሜዳ ችግርም አለው፣ ወሃ የውሃ ችግርም እንደው አለው። በዚህ ምክንያት ትምህርት ቤት ተማሪዎች እስከ አራተኛ ክፍል ብቻ ነው የሚማሩት። ከዚህ አምስተኛ ክፍል ቅልያዊ የሚባል ትምህርት ቤት አለ። እዛ ሄዶ ነው የሚማሩት። እዛ ሄዶ ለመማር ትንሽ የመንገድ ርቀትም ስላለው ተማሪው አቋርጦ ወደ ሰፈር ተመልሶ ወደ አላስፈላጊ ባህል ውስጥ እየገባ ነው ያለው። በሌላ በኩል ይህ ትምህርት ቤት መንገድ ላይ ነው ያለው። በዚህ ምክንያት ተማሪ በመኪና አደጋ የሞቱበት ሁኔታ አለ። ትንሽ የክፍተት ደግሞ ያየሁት ነገር አለ። ያ ምንድነው? ድርጅቶቹ ብዙ ነገር ላይ ነው እየገቡ ያሉት። ይሄ ጥሩ ነገር አለው፣ መጥፎ ነው ማለት አይደለም። ግን ምንድነው መባከን በደንብ አድምቶ ከመስራት አንጻር ትንሽ ክፍተት ሊያመጣ ይችላል የሚል ሀሳብ አለኝ። ያ ምናልባት ይሄ ኢመርጀንሲ ስራዎች ላይ ያለው ያለውና እስካሁን የተለመደው አሰራር ቀስ እያለ ስቀጥል ሞር ስፔሻሊቲ ስመጣ ግራጁዋሊ ማለት ነው ስፔሻላይዝ እያደረጉ ስመጡ ምናልባት ወደፊት ጥሩ ነገር ይኖራል ብዬ አስባለሁ።

እዚህ አካባቢ ላይ ትልልቅ ሶስት ቀበሌዎች አሉ። ከሶስቱ ቀበሌዎች ውስጥ የውሃ ፍላጎቱን በከፊል የመለስ ነው፣ የአንዱን ቀበሌ ነው። ውሃ ጉድጓድ ቁፋሮ ከተካሄደ በኋላ የጉድጓዱ አቅም ምን እንደሆነ ተለይቶ የሶላር የፓምፕ የፓይፕላይን ኢንስታሌሽን እና የሪዘርቮይር ግንባታዎች ተካሂደው ከዛ በኋላ ደግሞ የሰፕላይ ላይኑን የመስራት ነው ትልቅ ድጋፍ ነው ብለን ያልነው ነው። መንግስት ትልቅ ጤና ጣቢያ እዚህ ጋር ሰርቷል። ይሄ ጤና ጣቢያ ውሃ አልነበረውም። በአጋጣሚ በዚህ ፕሮጀክት ሰፖርት ጤና ጣቢያው ውሃ እንዲያገኝ አድርገናል። አሁን ያየነውን የወተር ሰፕላይ ሲስተም ዋናው ሞተሩ ያለው እዚህ ነው። ጉድጓዱም ያለው እዚህ ነው። ሶላር ኢነርጂው እዚህ ነው ያለው። ከዚህ ነው ውሃው ተገፍቶ ቅድም ያየነው ሪዘርቫየር ውስጥ የሚሄደው። ሚዲያ በጣም በርካታ ሚና ነው ያለው አሁን ካለንበት ነባራዊ እውነት አንጻር ደግሞ በዚህ በሲቪል ሶሳይቲዎች እንቅስቃሴ ውስጥ ደግሞ ያስተዋል ነው። ብዙ ጋዜጠኞቻችንም የሚዲያ ላይ የሚሰሩ ሰዎች ሲናገሩም እንደሰማ ነው። ትልቅ ኃላፊነት የሚጥልባቸው በጣም ርቀው ከማህበረሰቡ በጣም ድምፃቸውን ከሚፈልገው ማህበረሰብ ርቀው መቀመጥ ብቻ እንደማይኖርባቸው ወጣ ብለው ልክ ሲቪል ሶሳይቲዎች የሚያደርጉትን አይነት እንቅስቃሴ ሪሞት የሆኑ አካባቢዎች ድረስ እየተንቀሳቀሱ የህዝብን ችግር ማውጣት የህዝብን ችግር ማውጣት ብቻ ሳይሆን መፍትሄም ጭምር ማመላከት ከብዙ ጉብኝቶች ይሄ ከሰው ልጅ ጋር በጣም ከተማ ላይ ተቀምጠ ርቀህ እንዲሁ ዝም ብለህ ከምታወረው ባለፈ በአካል ተገኝተ ስሜት በሚሰጥ ደረጃ ሀገርህንም የሀገር ዜጎችም ያሉበትን ደረጃ በአካል እንድታይና ተስፋም እንድታጭር ሸክምም እንዲሆንብህ የሚያደርግ አይነት በጣም ጠቃሚና የተማንበትም እዳ ተሸክመን የምንሄድበትም አይነት ጉብኝት ነበር።